ሃያ ሺህ ሰዎች የላችሁም እኮ የላችሁም። በህዝብ ብዛት አንደኛ። በዚህ ከብዛት ጥራት የሚሉት ሲሰድቡን ማለት ነው። ሰዎቹ ሲሰድቡ ከብዛት ጥራት ይሏቸዋል። እኔ የለሁበት። እኔ እንደዚህ የሚበዛበት ቦታ ላይ በነገራችን ላይ አለወዱ

አሉ የኖርናው ነው። መኖር ደግ ነው። አብረብሻል ደግሞ የሚመርብኝ እንጂ በግድም ቢሆን ኩማኩ ፈጣሪ ደስታሽን ነው የምናየው። ደስታሽን ማየት የምንፈልገው። እንኳን አደረሰሽ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ጌም አለኝ እና የትላንትና ሳምንት ጌም ጫወታለው። ሌላም ነገር እስኪ ዛሬ እና እኔ ምን አድበን እጨናነቃለሁ? የሆነ ይሆናል ያልሆነው አይሆንም። ሁሉ ነገር ያንዳንድ ሰዎች ጋር ምን ነገር አለበት? ቁማልመና ጀመርክ? ማን ያለው ምን ለምንስ? እድሜ ለእናንተ፣ እድሜ ለእናንተ። ወደኋላ ይቀረንበት ምን ችግር አለ? እድሜ ለእናንተ። ራሳችንን መቻል አቅቶን ነበር እ ከራሳችሁ አደለም እንዴት ማለት ብዙ ብዙ እንደዚህ ብዙ ጊዜ እንደዚህ የምናገሩት መስጠት የማይችሉ ሰው ማስረዳት እና መረዳት የማይችሉ ናቸው። ለእነሱ ቦታ አልሰጥም። ለምን እንደሆነ ታውቂያለሽ? ብዙ ጊዜ እንደዚህ አይነት ሰዎች ናቸው፣ ሰዎቹን ላይ መጥፎ ቦታ ላይ እንድንቆም እና ለሰው የሰውን አመለካከ መጥፎ አመለካከት ውስጥ እንድንገባ የሚያደርጉ የራሳቸውን አካውንት ፕራይቬሲ አድርገው ልጆቻችሁን እያሳደጉ እራሳችሁን እያስከበሩ እኛ እራሳችን እንድናስንቅ ወይ ደግሞ የሆነ መጥፎ ኮሜንት እየጻፉ የሚያስንቁ ነኝ ናቸው። ኔጌቲቭ ኮሜንት ቦታ አልሰጠውም። ሁላችሁንም ወዳቸዋለሁ። እኔ ሰው ሰው በመሆኑ ብቻ አከብራቸዋለሁ። ከኔ ጋር እንድትሆኑ ደግሞ እንደሆናችሁ ደግሞ አሳይታችኋል። ከዚህ በላይ አይዞ ማለት እኮ ትልቅ ነገር ነው። ከግልት በላይ በጣም ለእሷ አይዞው ማለት እራሱ ትልቅ ነገር እና ወዳቸዋለሁ። ሁላችሁም አከብራቸዋለሁ ከማንም በላይ ኑሩልኝ። እና ጂጂዬ፣ አንቺም እንደዛው አብሮ አብሮብሻል። ደግሞ ግርማ ሞገስሽ እኮ ነው። በቃ እዚህ ቲክታክ ላይ አንቺ ባት ኖሪ ግን ማን ማንም ያለ ቲቪ አስጠልቶናል። አንቺን እያየን አንተ አንተን ብትሆን መልካም ወንድም መልካም ጥሩ ሰው ተርታሩጣ ያ ለሰው ላይ ደረስክ ልጅ ነው። ሁሉን ነገር በውስጥ ማለቅ ይችል ነበር፣ ግን ያው አንተ ግልጽ አውጥተውታል። ምንም ደበቅ ነገር የለም እኮ ግልጽ ነው፣ ተወርቷል እና ቢሆንም ቢሆንም ከፋም ለማም ገባ እድሜ ያስተምራል ገባ። አንተ ምናልባት ግልጽ ተናግራ ይሆናል እንጂ እኛ የሚያለፍንበት እኮ ነገር አለ፣ ስላልተናገርም ነው እኔ ቱ ታውዘን ናይንቲ ላይ ከስንት አመት በኋላ ንዴ ያልኩበት ጊዜ ነበር እና ሰው ይለኛል አላት ምናምን እንደዚህ ናት፣ እንደዚህ ናት እና በህይወቴም በቃ ያጠፋውበት ቁጭ ብዬ ሳየው እዛ የሚሄድኩበት፣ እዚ የሚሄድኩበት ለህዝቤ ለህዝቤ ድምፅ ሆናለሁ ለህዝቤ ትንላለው ብዬ ከዛ አንዱ አመጣች እና የሆነ ነገር እንደዚህ እንደዚህ መቀላቀል ከፈለግሽ አሁን ነገር አላለቅም፣ እንዴ ደግሞ ሲጀመር መቀላቀልም አያስፈልገኝም። ግን በእርዳታ መጥቶ ከሆነ ልሰጥ ይችላሉ። ግን ለራሴ እንትን ባንኪ ውስጥ ራሱ በሳንቲም ደረጃ፣ በሳንቲም ተብላ፣ በሳንቲም ደረጃ ቃቃቃ ያለበት ከቤተሰብ ጋር የተጣበጥኩበት ጉዳት፣ ከመንግስት ጋር ትልቅ ነገር ውስጥ የገባሁበት ሁሉ ነገር ከፋፍሎ ቁጭ ቁጭ እያየሁልኝ የቤት ክራይ ክፍላለሁ ለሱቁስ ምናምን ካን እገባለንሰራ አለሱተቆልሎ ሲመጣ ቀግርግብትያ እና ሰው ባይኖር የፈለኩት ምንድን ነው? ሰው ባይኖር እኔም እንዳንተ ወይ ውጪ ወጥቼ በእዳ ተይዤ ወይም ነገር ሆኜ ወይ እስር ቤት ነው ወይ በረና ነው። ግን ከጥፋት የተማርኩ ማለት ከራስ በላይ ለሰው ማሰብ ከራስ በላይ ራስን ጥሎ እንትን ማለት ከባድ ነገር። ከዛ እኔ ደግሞ ትንሽ ምንድን ነው ያው ለአንዳንድ ፕሮሰሱም አዲስ ስለነበርኩኝ ሳላውቅ አንዳንድ ነገሮችን እንትን አላልኩም እንትን አላልኩም። እና ደግሞ ሌላ ደግሞ ምን እንደሆነ ታውቂያለሽ ብዙ ጊዜ ፈጣሪ

እግዚአብሔር ምክንያት አለው፣ መንገድ አለው ለሁሉም ነገር። ግን እዛ ጋ ያየሁት ምንድን ነው? ኦኬ እኔ አሁን እዚህ ጋር የምፈልገውን ዓላማ ደርሻለሁ። ምፈልገው ደስ የሚለው ምን እንደሆነ እኮ የማታውቃለህ ተከሰስኩ ክሱ አልመጣም። ከዚህ ላ ክስ መጣ ከስስ ይመጣ ኤርሚያችን ቴንኪዬን ጌታ ክሱ ሲመጣ ግዴታ ቤተሰቤ ጋር መቅረብ ነበረብኝ። እና ያንን ክስ ምክንያቱም አሁን ደግሞ እዚህ ጋር ደግሞ ሌሎች ደግሞ ሰዎች ከሰሱ ክሱ ሲመጣ አሁን እንድንያ ያልኩትኝ እኔ በቃ አሁንማ በቃ ዋጋ ወረቀት የምንጠቃለው ምን ላለ ምን ላለ ምን ላለ አለቀ ጨስ። ግን እግዚአብሔር ይመስገን ከስህተቴ እንደማር ከስህተቴ እንደወጣ አርቆ የዚህን ያህል መሰጠት እኔ እሞታለሁ የሚል እንትን ነበረኝ። ይመሳሳት በቃ እልውም ስላለ የሰዎቹን መገደል እዛ ጋር ስላለ ህይወት ራሱ ግራ ገብቶ አስጠልቶኛል እና ግን ልጄ እንኳን አታውቅም አልኳቸው። ልጆቼ እንኳን አያውቁም። በኋላ እኔ ነው የነገርኳቸው ቡሃል እና እድሜ ለቤተሰብ እድሜ ለባለቤቴ አውጥቼ ግልጽልጽ አድርጌ ነው የተናገርኩት እና በጣም ያዘነው እሱ ግን ከሚገባው በላይ በጣም ያዘነው ምክንያቱም የእሱንም ህይወት ነው የሚነካው ያ ነገር። ያው ከሁሉ ነገር አውጥቶኝ ሲጋራ አቁሜያለሁ እና ሁሉም ጋር ያ ጂዲ የምን ደግሞ ምን እንደሆነ ታውቂያለሽ? በምን እንደማም ብዙ ጊዜ ፈጣሪ ስፈጥረን አንዱን ደሃ አንዱን ሀብታም፣ አንዱን በሽተኛ አንዱን ጤነኛ አድርጎ መፈጠረን ለፈተና ነው ገባሽ ልፈትንሽ ልፈትንብሽ ነው እና የምስተካከል ነገር ስለሆነ ይ ይስተካከላል እስከዛ ድረስ የሆነ ነገር አስፈልጎኛል ብዬ የተናገርኩት ገባሽ እዚህ አሁን በአካባቢ ያሉኝ ሰዎች አሉ ግን እነሱ መጠየቅ አልፈልግም እኔ የሚያውቁኝ እንዳለኝ ገባሽ እሱ እኮ ነው ችግሩ አሁን እኮ እኛ ስንለብስ እዚህ ጋራ ስንስቅ ምናምን ነገር አንዳንዴ ግርም ይለኛል በቃ የሆነ ነገር አድርጋችሁ ነው የምትስሉት ግን ብዙ ነገር አለ ኩማ በተለይ እኔ ለእንደናንተ ያለው ነው የምነግራችሁ እያንዳንዱ ሳንቲም ክብር ይገባታል በቃ ክብር ሊኖራት ይገባ ማንም የለንም እኛ ማንም ሰው ገባ አንዳንዴ አልፈን ደግ እንሆናለን እኔ ያሁን ኩማ ማየው ያንን ደግነት ነው በነገራችን ላይ ኩማን ማለት ነው በጣም ደግ ነው በጣም አንዳንዱ ደግሞ አለ አንድ አንድ ሳንቲሜት ክብር የሚያውቅ እኔ አሁን እነዚህ ሰዎችን አለቅሳቸውም። በጣም የምንት ስትል ጥሩ አይደለም ግን የሰውን የማትፈልግም፣ የራስን ግን እኛ ሰው ስንወድ ሰው ተቸገረ ሲባል በተለይ እኔ ከኦሮሞ አንድ ነገር የምወደው እና የምናደደውም ነገር ምንድን ነው? ያለውን ነው የሚያካፍል ያለው ነው ጥርግርግ አርጎ የሚሰጥ እና በልኩ ቢሆን ሁሉ ነገር እና በልኩ ቢሆን ነገ ስትወድቁ ነገ የሆነ ነገር ስትሆኑ አጠገባችሁ ማንም ሳይኖራችሁ ሲቀር ይከብዳል እና ትማርበታለህ። ግን እኔ ብዙ እዚህ ጋር የምታያቸው ዓለም ላይ ያሉ ሚሊየነሮች፣ ኩማይ ባለ ሀብቶች ያለፉበት እንዳንተ ተቸግረው እንደኔ ተቸግረው ብዙ ነገር ሆነው ነው ከዛ በኋላ ከታች ተነስተው ደግሞ ዛሬ ዓለም ላይ የምታያቸው ከነ ተስላ ጀምረህ ከነ አማዞን

አመሰግናችሁ። ደግሞ አይቼዋለሁ ደግሞ ምን አይል ፍቅር እንዳላችሁ አሳይታችኛዋል። አይዞን ኩማ ማለት እራሱ ትልቅ ነገር። ከእናንተ ጌት አልፈልግም። በቃ የሆነ አይዞን ኩማ ያልፋል ምናም ብላችሁ ፈታ በቃ የሆነ

ይገባ በመሀል አንዳንድ ችግሮች ባይፈጸሙ ኖሮ ባይከሰቱ ኖሮ የትና የት ይደርሳል? ገብተሃል አደለም? ምንም በዚህ አጋጣሚ ልመክራችሁ የምፈልገው ደግሞ አዋዋላችሁን አስተካክሎ፣ አነጋገራችሁን፣ አካሄዳችሁን፣ አለባበሳችሁን ዋጋ ያስከፍላቸዋል። ጥሩ አደለም እና አስተካክሉ። ይህ እንደ ምክር ነው። ለምን ጥሩ አደለም ጥሩ ቦታ የምትወይ ከሆነ ጥሩ ላይ ጥሩ ነገር ላይ ነው የምታርፍ። መጥፎ ቦታ የምትወይ ከሆነ እንደዛ ነው። እንደ አዋዋላችሁ ሁሉ ነገር የምታገኘው እና አዋዋላችሁን አስተካከሉ። ጥጋበኛ ነበርኩኝ እኔ በጣም ጥጋበኛ ማለት ነው። እንደዚህ ቲክታክ ላይ እንማወራ አለ፣ በአካልም እንደዛው ነው። ግን አሁንም ላይ የሆነ ትምህርት ሳይሆን ትምህርት የተማርኩበት ነገሮች አሉ። ትምህርት በጣም እኔ ዝም ስላችሁ በቃ የሆነ የፈራው መስላችሁ ሰዎች ማል ፍራቻ ብዙ ጊዜ ለራሳችሁ ቫሉ ሲሰጡ ነው ሰው ቫሉ ሊሰጣችሁ ምንችለው፣ ነው ራሳችሁ ስታከብሩ ነው ሰው ሊያከብራችሁ ምንችለው፣ ብሄራችሁ ስታከብሩ ነው ብሄር ሊያከብረልሽ ምንችለው። እና እንደ ትልቅ ሰው እናስብ። ከዚህ በላይ ቀንዳላውጣው። እኔ በጣም ፌሚስ ነኝ፣ ብዙ ሰው ያገኛል፣ ግን የሚያጎኝ በስድብ ነው። በስድብ ደግሞ ስድብ ደግሞ አያስከብርም ማለት ነው። ለብሄራችሁ ድምጽ መሆን ምችሉት፣ መልካም ንግግርን እየተናገራችሁ ድምፅ መሆን ትችላላችሁ። ከሰው ጋር ማለት ነው የሰው ጭንቅላት ሰዓት ለሰው ለሰው ሰው ጋር ባሎ እንዳይኖራችሁ መጥፎ ነገር ተናግራችሁ ተናግራችሁ አይደለም። ለብሔራችሁ ብሄር ነው ብሔር ብሄር አይበጥም። ሁላችንም ፈጣሪ ስፈጥርን የሰው ልጅ አርጎ ነው የፈጠረን። አይ ኦሮሞ ነኝ ኢትዮጵያ ዜግነት ኦሮምነቴ በደሜ ነው። ማንም ማንም ልሰተኝ ለውስድብኝ አይችልም። ኢትዮጵያ ደግሞ ዜግነቴ ነው። ከሁሉም ቤተሰብ ጋር ከሁሉም ማህበረሰብ ጋር ተከባብረን የምንኖርበት ሀገር ነው። ወይ በእዛ ውስጥ ችግር አለ። ያለውን ችግር ደግሞ ተስማምተን ወይ ደግሞ አንድ ላይ በጥሩ ንግግር ድምፅን የምንጥሉ ወጥቸውን አሉ። ለማንኛውም ለየተኛውም ብሄር ማለት ነው። ለምን አናሳ ብሄር አሉ። አናሳ ብሄር የለም። እና የተኛውም ብሄር ከተጎዳ ወጥቼ ድምፅን አሉ ለምን እንድጎዳ አልፈልግም። ግን እኛ እኔ በተናገርኩ ብዙ ነገሮች ላይክ የደረሱብኝ አሉ። እና በጣም እቅርታ ማለቴ ደግሞ ፍራቻ አይደለም። እኔ ጭንቅላቴ ነፃ ለማለት ነው። ይቅርታው ለተማሩት፣ እውቀት ላላቸው እንደሰው፣ ምክንያቱም ባለጌዎችን እናዋረዳለን ብለን እኛም ዝቅ ብለናል። ይቅርታ ማለት እዛ ብሄር ውስጥ ጥሩም አለ መጥፎም አለ። ይቅርታው ለጥሩዎችን ባለጌዎችን እርሳቸው ባለጌዎችን ከይቅርታ አይገባቸውም። አሁን ይቅርታ ያን ይቅርታ መድረስ ያለበት ለዛች ለደካማ እናት ለዛች ለዛ ለደክ ማባት፣ ለህፃናቶች፣ ለወጣቶች፣ ለምሮች፣ ለአዋቂዎች፣ ለትላልቅ ሰዎችን። ባለጌውን ይቅርታ ሳይሆን የማጥፋት አለ። ይህ ምንም ነገ የማቅር ነው ባለጌው

ሁሉም ብሄር ውስጥ አለ። ግን የትኛውም ራሱን ወክሎ ራሱ መናገር የማይችል ነው። ቤት ውስጥ ምናምን ነፃነት የሌለ ሰው ነው። እንደዛ ወጥቶ እናወራና ማንኛውም ተሳዳ ብዙ ጊዜ ሰው በተሳደበ ቁጥር የሰው ጭንቅላት መገመት ትችላላችሁ ነው። እዚህ ጋር ሰው ተሳደበ ብላችሁ ማህበረሰቡን አትሳደቡ። ሁላችንም ተከባብረን ተዋደን አንዱ ስጎዳ ለአንዱ ድምፅ እየሆነን አንዱ ስራብ አንዱን እያገዘን አንድ ለተከባብረ

አይዞን እያለኝ ነበር እንደዚህ በኮሜንት እራሱ እኔ አባት በጣሪ ማለት የእውነት ለሰው ክፉ አትመኙ። ብዙ ጊዜ ክፋ ስትመኙ እራሳችሁ ላይ ነው። ነበር ነበር ነበር እናንተ በተዋችሁበት ጊዜ ይገባል ማንም እንቁ እኮ ነች ለእኛ ለኦሮሞ ህዝብ፣ ብቻ ሳይሆን ለመላ ኢትዮጵያ ህዝብ ማለት ነው። እንቁ ነች። ጌታን ነው የምልሽ እኔ። ዛሬ ያው ዛሬ እዚህ ቤት ገብቼ ምናምን ስለአዋራሁሽ ሳይሆን አንቺ ላይክ የሆነ ውድ ነች። አንቺ ለሁሉም ትምህርት ወይ እንጂ ለሁሉም ድምፅህ ወይ እንጂ ለይተሽ ምናምን የሆነ አንዱ መጀመሪያ የራስሽን አድሜሽ ነው ሰውን የምታድ። ቁስል የራስሽ ላይ ካለ የራስሽን ቁስል አድሜሽ ነው ሌላውን ልታድ የምትችል። ለዛ ነው አንቺ ለኦሮምነት ምናምን ብለሽ ናችሁ ብዙ ትማራለህ። አሁን ሉ ሁኔታ ጥሩ አይደለም። የሚገርምህ ነገር አሁን እራሱ የሆነ ሰው እያወራኝ ነበረ በስልክ እና በቃ ያስጠላል። ያለው ሁኔታ ገባ ትወድቃለህ፣ ትወድቃለህ ወዳጆች ነ እኛም እቀፊታላል በአሁን ሰዓት ክሞይ እቃ እድሜ ያለው ከሰው ይልቅ እኛም እኮ የእግዚአብሔር ፍጡር ነ ቀይ ሰው ፍጡር ሆነች ዋይ። ለምንድን የዚህን ያህል ነገ ለምንድነው ነው የማናስበው ለምንድን የዛን ያህል የበላበትን የጠጣበትን ኩማ ያጎረሰችን ወድቀ ያነሳችን ደግሞ ሐኪም ቤት እንዳትገባ ያደረገችን ያሻላችን እናት፣ ሴት ልጅ በዚህ መልኩ ይሄ ጉዳይ እንዳይመጣ ይሄ ነገር እንዳይመጣ እንደዚህ ስታዋረዳት ነገን አታውቀውም ወይ? ነው ሰው ተገዳ ይቅርታ ይባባላል እና የሰው ልጅ ነው እሱ፣ አጥፍተዋል። አንቺ ደግሞ አትቀየሚ፣ ላይክ በምንችለው ደግሞ እናግዛለን። በምንችለው ድምፅ መሆን የምንችላል አሁን ብሬልኝም ግን፣ ብሬ በድምፅ አግዘዋለሁ። ሰው እንዳግዘው ማለት ነው። ጌታ ነው ምልሽ በምንችለው ማለት ነው። ሁላችንም በምንችለው ድምፅ ነው ነለት ወንድማችን እንዳይጎዳን ማድረግ እንችላለን። እሱም ችግር አለበት በነገራችን ላይ፣ የሱ ሚወቅ ትልቁ ችግሩ ደግሞ እንደዛ ተመሳሳይ ነገር ነው። እና ዳንዳንድ ባይበዛም ያው እሱ ነው ግን እዚህ ሀገር ደስ የሚለን

እንደ ራስሽ ሆነሽ ነው አንቺ መኖር ያለብሽ። ብዙ ጊዜ አንቺ የምታገኝ ላይ የዋነትሽን የምታገኝ ከፈጣሪ ነው እንጂ ከሰው ልጅ አደለም። ሰው የፈለገውን ነገር አድርግ መጥፎ ነገር አሰበ ጥሩ ነገር አሰበ የፈለገውን ነገር ላያስብ ይችላል። ግን አንቺ ሁሌ የዋውኝ ፈጣሪ ጥሎሽ አይጥልሽ። ራስን ሳትችል ሰው ጋር የሰው ቤት አትሂድ። እኔ አሁን ሁላችሁንም ነግራችሁ ራስን ችለ ለሰው ለሰው መትረፍ ስትችል ነው